ቃል ቁጥርን ነው የምንፈታው። ዘ ሚል ነገር አርፍራ ጥፎ ይጠቀማል። ራሱ ዘ ሚል ነገር አለ። ዘ ቅዱስ ብሎ ነው የሚያስቀምጠው ማለት ነው እና ለሁለት ይለያቸዋል። ኮምፓረንት ላይ ለሁለት አድርጎ ነው የሚያስቀምጣቸው ማለት ነው። ከዛ አንጻር ነው እየፈታን ያለ ነው ማለት ነው። ከዛ አንጻር እየፈታን ያለ ነው። ቅዱሱ ከፓራን ተራራ ይመጣል ስንል ያንን ታሳቢና ዋቢ አድርገን በፓራን ተራራ ይመጣል፣ ይላል ትንቢተ ዕንባቆም ማ። ወደ ዘፍጥረት ምዕራፍ 21 ቁጥር 20 ላይ አምላክ ከብላቴናው ጋር ነበረ አለ። አደገም፣ ቀስተኛ ነበር፣ በምድረ በዳ ተቀመጠ፣ ቀስተኛ ሆነ ይላል ዘፍጥረት። ከዛ በኋላ 21 ላይ ምን ይላል? እስማኤል በፋራ ምድረ በዳ ምን አለ ይላል? ተቀመጠ ይላል ማለት ነው። በምን ተቀመጠ? በፋራ ምድረ በዳ ተቀመጠ ይላል። ከዛስ በኋላ ስንል መጽሐፈ ኩፋሌ ምዕራፍ 15 ቁጥር 55 ላይ እስማኤልና ልጆቹ የኬጥያውያን ልጆች የልጅ ልጆቻቸውን በአንድነት ሄዱ ከፋራን ጀምሮ በምድረበዳ በዳ አንጻር ኖሩ ይላል። እነዚያም አንድ ሆኑ ስማቸውም አረብና እስማኤላውያን ተብለው ተጠሩ ይላል። መጽሐፈ ኩፋሌ ምዕራፍ 14 ቁጥር 55 ላይ ከዛ በኋላ ዕንባቆም 33 ላይ አምላክ ከቴማን ይመጣል ቅዱሱ ከፋራን ተራራ ይመጣል። ቅዱስ የሚለው በመነሻ ቅጥያ ላይ ቭ የሚል ነገር አለ በቀዱሽ ይላል ማለት ኤንድ ማለት ነው። በአረብኛ ወ እንደምትለው በግዝም ወ እና ይላል በአማርኛ ቅዱሱ በሚለው መነሻ ቅጥያ ላይ ምን ምትል ተጨማሪ ጥገኛ መላዳለች አይታት ከሆነ እና እንደማለት ነው። ያቮ ይመጣል ማለት ሲሆን አምላክና ቅዱሱ በአንድ አውድ ላይ ይመጣሉ ማለት ነው። ለምሳሌ ኦሪት ዘጸአት ምዕራፍ 15 ቁጥር 15 ላይ ምዕራፍ 18 ቁጥር 15 ላይ ሙሴ አማቱን እንዲህ አለው፣ ሕዝቡ አምላኩን ለመጠየቅ ወደ እኔ ይመጣሉ። ይመጣሉ ለሚለው የዕብራይስጡ ቃል የተጠቀመው ያቮ ነው የሚለው። አንደኛ ሳሙኤል ምዕራፍ 26 ቁጥር 7 ላይ ዳዊትና አቢሳ ወደ ሕዝቡ በደሊት መጡ። መጡ ለሚለው የዕብራይስጥ ቃል የሚጠቀመው ያቮ ነው። ያቮው አይደለም፣ ያቮ በነጠላ ነው። እንትን የሚለው ዳዊትና አቢሳ ላይ በሚል መሰፃምር የተለዩ ናቸው። ሁለተኛ ነገስት ምዕራፍ 4 ቁጥር 9 ላይ ለባሏ ይህ በእኛ ዘንድ ሁል ጊዜ የሚያል ቅዱሱ የአምላክ ሰው እንደሆነ አውቃለሁ አለች። ማንን ያለችው? ነቢዩ ኤልሳን ኤልሳ ነብይ ነው። ምን ተብሏል? ቅዱሱ ተብሏል። ቅዱሱ ተብሏል። ቅዱሽ ተብሏል። ስለዚህ ቅዱሱ ከፋራን ተራራ ይመጣል፣ ከፋራን ተራራ ይመጣል የሚለው ነብይን ነው የሚያመለክተው ማለት ነው። ይህንን ነው ራሱ ማለት ነው። ፋራን፣ ስለ ፋራን ብዙ መናገር ይቻላል፣ ግን ያው ጥያቄ ይህን ይመስላል። ከብዙ በጥቂቱ ላይ ታዲያ ጨምርልኝም ከፋራ የሚለውን ለመካ ከመካ ይመጣል የሚለውን ያሲዛልና ትንሽ እሷ ምታስረዳ እንትን ነው። ከፋራን ነገር እኮ ዘፍጥረት 21:21 ላይ እስማኤል በፋራ ምድረ በዳ ተቀመጠ አለ። ቅድም ሳነብልህ እኮ አላዳመጥከኝም ማለት ነው። ከፋራ ምድረ በዳ ተቀመጠ። ፋራን የት ነው ያለው ስንል መጽሐፈ ኩፋሌ ምዕራፍ 14 ቁጥር 25 ላይ እስማኤልና ልጆቹ ከፋራን ጀምሮ በምድረ በዳ አንጻር በምሥራቅ በኩል እስከ ባቢሎን መግቢያ ድረስ ባህሩን ኖሩ ይላል። እነዚህም ስማቸው አረብና እስማኤላውያን ተብሎ ተጠራ ይላል። አረቦቹ ማለት ነው። ይኸው ሁለት ነቢይ በአንድ ጊዜ አይመረጥም። እንደ መጽሐፍ ቅዱስ ደግሞ ሸርጥ አለው እንዴ? ነቢያቶች የሚመረጡበት እና እስማኤል ያንን ሸርጥ የማያሟላበት ምን መንገድ አለ? እንደነሱ መጽሐፍ እንደማናማን ናቸው። ሁለት ነብይ የተባለው ለምሳሌ ያዕቆብና ኢሳው ነበረ፣ እና ያዕቆብን የመረጠው ያኛውን አልመረጠም ይላሉ። እንደዚሁም አቤል ጠይቀው ያነሳሉ። ኖ ከእስማኤል ጋር ፓራራል የትኛው ነብይ ነው? ፓራራል ሊጠየቀው እንተናን ኢሳቅ ኢሳቅ ነብይ ነው የሚል መጽሐፋቸው ላይ አለ እንዴ ነብይ ነው የሚል የለም። እኔም እንደዛ ነው የመለስኩት። ግን እንደኛ መጽሐፍ የእስማኤል ታሪክ አይቀጥልም የኢስሐቅ ታሪክ ግን ይቀጥላል ይላሉ። ለምንድነው የማይቀጥልበት ምክንያት? ምክንያቱም ምንድነው የማይቀጥልበት ምክንያት? እሱን ነው ያላወቅኩት። ምክንያቱም አንደኛ ሁለቱም እስማኤልም ነብይ ነው፣ ኢስሐቅም ነብይ ነው የሚለው ቁርአን ነው። ባይብላቸው ላይ ምንም የተጻፈ ነገር የለም። ስለዚህ ምናባዊ ነገር ነው አርጊመንቱ፣ ነባሪያ የሆነ አርግመት አለ። ይሽማኤል ማለት በብራይ ስምም ማለት ነው ብለህ ጠይቃቸው። ይሽማ ማለት ይሰማል ማለት ነው። ኤል ማለት አምላክ ማለት ነው። በጥቅሉ ይሽማኤል ማለት አምላክ ጸሎቴን ሰማይ ማለት ነው። ኦሪት ዘፍጥረት ምዕራፍ 15 ቁጥር ሁለት ላይ አብርሃምን ብሎ ነው የጸለየው ጌታ ያህዌ ሆይ ምን ትሰጠኛ? አለ ያለ ልጅ እሄዳለሁ፣ የቤቴ መጋቢ ደማስቆ ሰው ይህ ኤሌዜር አለ እያለ ጥያቄ ያቀረበለት። ከዛ ምን መለሰለት? ቁጥር አራት ላይ ይህ አይወርስም ነገር ግን ከጉልበት የሚወጣ ይወርሳል ብለዋል። ስለዚህ ዘፍጥረት 16 3 ላይ ስትመለከተው የአብርሃም ሚስት ሳራ ግብፃዊ ባሪያ አጋርን ወስዳ ለባሏ ለአብርሃም ሚስት ሆነው ዘንድ ሰጠችው። ከዛ ምን ሆነ? 16 15 ላይ አጋርም ለአብርሃም ወንድ ልጅ ወለደችለት። አብርሃም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው ይላል። ጸሎቴን ሰማኝ ብሎ ጠራው። ዘፍጥረት 17 20 ላይ ስለ እስማኤል ሰምቼ አለው። እንሆ ባርኬዋለሁ፣ ፍሬያማ አድርገዋለሁ፣ እጅግ አበዛዋለሁ አስራ ሁለት አለቆችንም ይወልዳል አለ። ታላቅ ህዝብ እንዲሆን አድርገዋል አለ። ስለ እስማኤል ሰምቼዋለሁ የአንተ የጸለኬውን ጸሎት ምን ብያለሁ አለው? ሰምቼዋለሁ አለ። ደግሞ ምን አለ? ባርኬዋለሁ አለ። እስማኤል ልጅ ሳይሆን ዲቃላ ነው አልተባረከም የሚሉ ሰዎች ምን ይውጣቸው ይሁን? ስለ እስማኤል ሰምቼዋለሁ የሚለው ምንን ልጁ የልጁን ስም እስማኤል ብሎ ጠራው ይላል ኦሪት ዘፍጥረት ምዕራፍ 16 ቁጥር 15 ላይ ማለት ነው። ኦሪት ዘፍጥረት እንግዲህ እንደምትመለከተ ነው። ዘፍጥረት 25 13 ላይ ይናገራል። የእስማኤል ልጆች እነዚህ ናቸው በየስማቸው በየነገዳቸው እንዲህ ናቸው ብሎ 12ቱ አለቆች 12 ነገድ እንደተባረኩም ይናገራል። ዘፍጥረት 17 7 ላይም ቃል ኪዳን እንደተገባላቸው ይናገራል። ቃል ኪዳኔ በእኔና በአንተ መካከል ከአንተም በኋላ ከዘር ጋር በትልዳቸው ለዘላለም ኪዳን አቆማለሁ ለአንተና ከአንተ በኋላ ለዘር አምላክ ከሆን ዘንድ አለ። ዘር የሚለው ቃል ዘራከ ነው የሚለው፣ ዘራካ ነው የሚለው ዘራካ ማለት ለአብርሃም ዘራከ የተባለው ማን ነው ስንል ኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ የባራይቱ ልጅ ደግሞ ህዝብ ነው አድርገዋለሁ፣ ዘርህ ነውና። ኦሪት ዘፍጥረት 17 13 ላይ በቤቴ የተወለደው በብርም የተገዛ ሁሉ ይገረዝ፣ ቃል ኪዳኔንም በስጋቹ የዘላለም ኪዳን የሚሆን ነው ተብሎ መጀመሪያ የተገረዘው ማን ነው? እስማኤል ነው። ስለዚህ ቃል ኪዳን የተገባለት ማን ነው? እስማኤል ነው። መጀመሪያ የተገባለት የዘላለም ቃል ኪዳን ነው የሚለው ምንድን ነው የዘላለም ቃል ኪዳን የተባለው ብለን ስንል ያ ኪዳን የመገረዝ ኪዳን ነው ዘጠ1721 ላይ ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ አለ ሳራ ከምትወልድል ከይሳቅ ጋር አቆማለዋለሁ መጀመሪያ ያቆሞ ከማ ጋር ነው ከእስማኤል ጋር ነው ምንም የሚል ቃል ኪዳን ነው ልጁ እስማኤልን የቁርፈቱን ስጋ በተገረዘ ጊዜ የ13 ዓመት ልጅ ነበር ነው የሚለው የመጀመሪያ የነበረው ኪዳን ይሄ ኪዳን ነው ለዛ ነው በእንትን ላይ ስትመለከተው በባይብል ላይ ስትመለከተው ኪዳን ተብሎ የተባለው ነገር የመገረዝ ኪዳን ነው ብሎ ያስቀምጠው። ማለት የመገረዝ ኪዳን ነው ይላል። ሐዋርያ ስራ ምዕራፍ ሰባት ቁጥር አይ ቲንክ እስቲ ቁጥር ልፈልግልህ። በቃ ቁጥር ስምንት ላይ የመገረዝ ኪዳን ሰጠው ነው የሚለው እንዲሁ ኢሳቅን ወለደ፣ በስምንተኛው ቀን ገረዘው ይላል። ኢሳቅም ያይቆብ ያይቆብም አስራ ሁለቱን የአባቶች አለቆች ኪዳኑ ይቀጥላል ማለት ነው። ለዛ ነው አረቦች ተገርዘው ቁጭ ያሉት ረሱል ሰለም ሲመጡ አረቦች ይገረዙ ነበር። ከየት መጡት? ያን ኪዳን ከስማኤል ላይ አመጡት። ስማኤል ከየት አመጣው? ከአባቱ ላይ አመጣው። ግልጽ ነው። አዎ፣ ኡስታዝ ጀዛኩምላህ ኸይረን። እሺ አትመርቅልኝም? የሆነ ጥያቄ እሺ፣ አንድ ልመርቅ ተያያሽ ከሆነ ማለት ነው ኢሳያስ ሀያ አንድ ላይ 13 እስከ 15 ያለው ያም የሚነገር ትንቢት ነገር ስለሆነ ትንሽ ብትለኝ ኢሳያስ ስለ አረብ የተነገረ ተሸክም ነው የሚለው። እሱ እንትን ነው ስለ እራሱ ስለ አልሰለም ስደት ነው የሚያወራው። እና ስለማን ነው የሚለው ነገር እስካሁን ድረስ አልተፈጠም። መቼ ነው የተፈጸመው? ስለ አረብ የተነገረ ሸክም የሚለው ነገር ማለት ነው። እና በዚያ ካልተፈጸመ ካሉ በማን እንደተፈጸመ መናገር መቻል ያለባቸው እነሱ ናቸው። ስለ አረብ የተነገረ ሸክም እያለ ይናገራል ማለት ነው። እና ከተለጠጠው ሰይፍ ከእንትን ሸሽተው አምልጠዋልና እያለ ነው የሚናገረው ኢሳይያስ 21 13 ላይ ማለት ነው። ቴማን አረብ ውስጥ ያለው እንደሆነ ይጥቅስ ያመለክታል እራሱ ማለት ነው። እና ምንድነው የሚናገረው ሸሽተዋልና አለ፣ ከተለጠጠው ሰይፍ ሸሽተዋል። እና እነዛን ደግሞ ተቀበሏቸው ይላል። ተቀበላቸው እያለ ስለ ስደት ነው የሚያወራው፣ ስለ ሂጅራ ነው የሚያወራው። ግልጽ ነው። በአንድ ዓመት ውስጥ እንደ ምንደኛ ዓመት የቄዳር መንጎች ይሰበራል የሚለው፣ ቄዳር የሚለው ቁረሾችን ነው። የበድር ጦርነት ላይ ነው ያሉት የወደቁት፣ ስለነሱ ነው የሚያወራው። ግልጽ ነው ነው። ኡስታዝ አመሰግናለሁ።